በአዲስ አበባ ከተማ የሚገኙ የንግድ ተቋማትና የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች እስከ ምሽቱ ሶስት ሰዓት ተኩልና አራት ሰዓት አገልግሎት እንዲሰጡ ደንብ ጸድቆ፣ ከመጋቢት 10 ቀን 2017 ዓ.ም ጀምሮ ወደ ስራ ገብቷል። ታዲያ እኛም ይህ አገልግሎት ከተጀመረ በኋላ ድባቦቹ እንዴት ናቸው፣ እንዲሁም ደግሞ ተጠቃሚዎቹ ውስጥ ነጋዴዎቹ ውስጥ ያላቸው ስሜት ምን ይመስላል የሚለውን በተለያዩ አካባቢዎች ዞር ዞር ብለን ጠይቀናል። የተነገረን መሰረት በሰዓቱ ለተገልጋዩ አገልግሎት እየሰጠን ነው። ችግር የምፈጥርብን ነገር የለም። ጥሩ እየሰራን ነው። በሰዓቱ እንትን እያለ ነው። መንግስት በነገረን መሰረት ለስራም እና ደግሞ ለከስተመርም ያው ከስተመርም ያው አሁን መጥቶ ስትመልሽ እስካሁን ሰዓት ምንቀራሽ ደስ ነው። ምክንያቱም አንተ እርቦት የሚመጣ ሰው አለ ወይ ከመንገድ የሚመጣ ሰው አለ እና ደግሞ ያው ለዛ ሰውም አሪፍ ነው፣ እና መቆየቱ ለኛ አሪፍ ነው። እንደው የማምሸት አጋጣሚው ብዙ ነው። ስለዚህ በማንኛውም ሰዓት አገልግሎቱ ማግኘት መቻሉ በራሱ በጣም ትልቅ ነገር ነው። ብዙ ጊዜ መንገዱ አስፈሪም ስለሆነ ለስጋታችን እንዲቀንስ ብለን በትራንስፖርት መጠቀም አይቀርም። ወይ ራይድ ነው የምትጠቀሚው፣ ወይ ላዳ ታክሲዎችን ነው የምትጠቀሚው። ከዛ የተረፈ ሌላ አይነት አገልግሎት ማግኘት ስለማንችል ለእንደዚህ አይነት ወጪ መዳረጋችን አይቀርም። ስለዚህ ያው ወጪ ሴቭ የሚያደርግልን ትልቅ አገልግሎት ነው ብዬ ነው ማምነው። እንደውም በምሽት ነው ተረጋግተንም የምንሰራው አገልግሎትም ደግሞ ታክሲውም ተረጋግተን ትራንስፖርት የምናገኘው ለእኛ ብዙ ጥቅም አለ። በፊት ላይ ያው በራይድ ምናምን ነው፣ አንደኛ ትርፍ ሳንቲም ነው የምናወጣው። በፊት ላይ በጣም ችግር ነበር። አሁን ግን ከዚህ ተሻሽሎ አዲስ በወጣው አዋጅ እኛም እየተገበር ነው፣ እነሱንም አገልግሎት እያገኘ ነው። አሁን ምንም አይነት ችግር የለም። ተዟዙረን እንግዲህ ሀሳባቸውን የጠየቅናቸው ሰዎች ሀሳባቸውን ስሜታቸውን አጋርተውን ነበረ። ከዛ መካከል እንግዲህ አንዳንዶቹ የተለያዩ ችግሮች እንዳሉ ተናግረው ነበረ። ያ ችግርም እንዲቀረፍላቸው ሀሳባቸውን አጋርተውናል። ስራው እስከ ሶስት ተኩል መሆኑ እኛም አንጠላው ነበር። ጥሩ ነበር፣ ቆንጆ ነበር። እኛም ያው መሸጥ ነው የምንፈልግ ነገር ግን ሶስት ተኩል አምሽተን ስንወጣ ቤታችን እሩቅ ነው። ለምሳሌ እኔ አስኳ አዲስ ሰፈር ነኝ። ቡራየው መሄዱ ልጆች አሉ፣ ከዛም በላይ መሄዱ ልጆች አሉ። እንወጣለን፣ ታክሲ አናገኝ። እየሰራን ነው ያለነው፣ አሪፍ ነው። ግን ጎን ለጎን ታክሲና የጸጥታ ሁኔታ ቢታሰብበት ደስ ይለኛል። መንገድ የምትሄጅበት መንገድ ሰላምና ፀጥታ ነገር የሚጠብቅሽ ሰው ጎን ለጎን ሲሆን ይመረጣል። ሌላው ታክሲ ስትሄጅ እጥፍ ነው የምከፍ። አሁን ሀምሳ በምክፍ ነበር መቶ ብር ነው የምከፍ። አስራ አምስት ብር ነው የሚከፍ። እሱንም ጎን ለጎን አስቲያጅ ትሰጡበት ደስ ሌላው አሪፍ ነውና፣ ቢለመድ ከዚህም የተሻለ ለስራው፣ እንደውም አመጪ ስራ ኖሮ በምሸት እኮ ከዛም በላይ ብታመሺ ችግር የለውም። ትራንስፖርት ሀያ አራት ሰት ቢያገለግል፣ ሱቆችን ቢሰሩ ምንም አይደለም። ጸጥታውን ግን ለምሳሌ ከኛ እቃ ገዝቶ ሲሄድ ሰው ላይ አደጋ ቢደርስበት ቅር ይለናል። ትራንስፖርትም ታቃላችሁ። ትራንስፖርት ተጠቅመው ብዙ ችግር የሚፈጥሩ ሰዎች አሉ፣ የትራንስፖርት ስራ ላይ የትራንስፖርት መኪና ይዘው። ይህንንም ጸጥታውን ነገር የጸጥታ አካላት በደንብ ሊጠብቁ ይገባል። አሁን እንግዲህ ሰዓቱን እንደምንመለከተው አምስት ሰዓት ሊል ነው። በዚህ ሰዓትም ግን ሰዎች እየተንቀሳቀሱ ግብይት እያካሄዱ የተለያዩ ተሽከርካሪዎችም እየተንቀሳቀሱ ይገኛሉ። እንደተመለከት ነው እንግዲህ በተለያዩ ስፍራዎች የነበረን ቅኝት ይህን ይመስላል።